ስትልኝ ተወደዳችሁና የተከበራችሁ የኢትዮ ጃጎ ቻናል ተመልካችና ተከታታዮቼ በሙሉ፣ ቻናሉ ኢትዮ ጃጎ ነው። እኔ ደግሞ መቅደስ የአፈሻ ማሞ ልጅ ነኝ። ከሳምሪ ጋር ዛሬ ሌጎ ነው የሚባለው እንጫወታለን። ቤት እየሰራን ህንጻ እየሰራን ምናምን፣ ያው አጋጣሚ ዛሬ የቀረጽኩት እንጂ በሳምራዊ ተነሳሽነት ማማስ የሚናድርግ ምናምን ብላ የቀረጽኩ እንጂ፣ ሁሌ አሻንጉሊት ማበጠር፣ አሻንጉሊት መኳኳል፣ እንደዚህ አይነት ነገር ቤት መስራት ምናምን፣ ይህና የሳምሪ የትርፍ ጊዜ የዘወትር ልምዳችን ነው። ለማንኛውም እናት ስትሆኑ እንደዚህ ወረድ ብላችሁ በልጅነታችሁ ያልተጫወታችሁትን ሁሉ በቃ ቂሙን ነው የምትበቀሉት፣ እና ምናምን እኛ ይሄ ሁሉ ማቴሪያል ቀርቦልን በተለይ እኔ አሻንጉሊት እንደዚህ እንደፈለግኩ ቀርቦልኝ እንደፈለግኩ ሕንፃ የምሰራበት እንደፈለኩ ባርከር የምለቀልቅበት የምቀደው ወረቀት ደርዘን ተገዝቶ ተቀምጦልኝ አይደለም ያደኩት፣ እና በፈለግኩ ከለር አይነት መቀስ እየቀያየርኩ አይደለም እና ያንን ጊዜ አሁን ከልጄ ጋር እንጆ እያደረግኩት ነው። እናንተም እያረጋችሁት ነው ብዬ አስባለሁኝ። ምክንያቱም ምንም ነገርኛ ደብተርም እንኳን ሲገዛልን ኢኮኖሚያችንን፣ አቅማችንን በማከለ መልክ ነው አብዛኞቻችን፣ ማለት ነው የፈለገ ደግሞ በብዛት ሀብታም ልጅ እንኳን ብትሆኑ፣ በተለይ በእኔ እድሜ ደረጃ ያሉ ማለትም እድሜያቸው በትንሹ ከ25 ዓመት በላይ ያለ አብዛኛውን ተመሳሳይ አስተዳደግን ያደግነው የአብዛኞቻችን እንደፈለግን ገንዘቡ እንኳን ኖሮ ሱፐርማርኬት ውስጥ የምንፈልጋቸው ያው ልጆችን የሚያታልሉ ነገሮች በብዛት አልነበሩም እና ዛሬ ልጆች ጊዜ ቴክኖሎጂ ነው። እንደፈለጉ ነገር ሁሉ ቤት መስራት ቢፈልጉ የሆነ ነገር ማድረግ ይፈልጉ በቃ ውጭ ወታችሁ አካፋና ዶማ ምናምን ይዛችሁ ማረሻ ገልባጭ መኪና ምናምን ይዛችሁ አሸዋ ላይ ለመጫወት ብትፈልጉ፣ ቤት ውስጥ የፈለጋችሁትን ቅርሳ ቅርስ መስራት ብትፈልጉ፣ የፈለጋችሁትን ጌጣ ጌጥ፣ ብቻ ሁሉ ነገር የተመቻቸ ስለሆነ እናንተም በልጅነታችሁ ያጣችሁትን ነገር እንደገና ከልጆች ጋር ተመልሳችሁ ልጅነትን እንጆይ ታደርጋላችሁ ስትወልዱ ማለት ነውና። እኔ ከሳምዬ ጋር ነው ልጅነቴን እንደገና እያጣጣምኩ። ከዚህ ፍቅር አጠቃላይ እንደገና ልጅነትን ነገር ቦታ ምናምን ነው እንደገና ነው እና ጊዜ ሳይሆን በቃ ልጅ እንደ ልጅ ሆኖ ማደግ አለበት የሚባለው የልጅነት ጊዜ ከልጄ ገንዝገና ተወልጄ እያሳለፉኝ ነው ማለት ነው። ለማንኛውም ከሳምሪ ጋር አብረን በጣም ብዙ ሰዓት ነው የፈጀብን። ብቻ እሷ ስታፈርስ፣ አንዱኛ ስንነካ፣ ምን ስንል፣ እንደዛ ነው ስትለኝ፣ አልዛችም ስትለኝ፣ እንደዚህ ነው እየተባባልን ከአንድ ሰዓት በላይ ወይ አረ ከአንድ ሰዓት ማልፋል ሁለት ሰዓት ይሆናል። ብቻ አንድ ላይ ቆይተን መጨረሻ ላይ አጠር አድርጌ ለእናንተ አፋጥኝ እጥር ምጥን ያለች አስር ደቂቃ ቪዲዮ አድርጌዋለሁ ሲያልቅስ ምን ይመስላል የሚለውን ወዳችኋለሁ፣ አከብራችኋለሁ። ቻናሉ የኢትዮ ጃጎ ነበረ። እኔ ደግሞ መቅደስ የአፈሻ ማሞ ልጅ ነኝ። እናንተ ደግሞ በምንድን ነው የምታሳልፉ ከልጆች ጋር አብራችሁ? ስዕል በመሳል እንደዚህ ከህጻናቶች ጋር ሌጎ ወይም ወንድ ልጅ ያላችሁ አብራችሁ ቁጭ ብላችሁ በቀለበት መንገድ ላይ መኪና ሲያሽከረክ ነገር ምን ሲል አብራችሁ አንቺ አንድኛው መኪና ይዘሽ እሱ አንድኛው መኪና ይዘው ተጋጨ፣ ቀደምኩ ምናምን እየተባባላችሁ ነው ምን እያደረጋችሁ ነው የምታሳልፉ ከልጆቻችሁ ጋር ከታይ ጻፉልኝ። ያው ልጅ ያለ ልጅ አከለን የሚባለው ተረት የአባቴ ተረት ፊቴ ላይ ድቅን እያለ ለልጄ በጀርታይ ለጥብዬ ወረድ ብለን ልጆችን የሆነ ነገር ጥያቄ እንኳን ሲጠይቁ ፈርከት ብለን በቁመታቸው ልብ ደገፍ ብለን ነው ልጆችን ማናገር ያለብን። ስናጫውትም ከነሱ ጋር ምናምን

ድብለን ግዴታ በረፍት ሰዓት እንዲሁ ቅዳሜ ሆድ ልጅ ጋር አብረን ቁጭ ብለን አሁን ነው እንጆ የምናደርገው። ነገ ጠዋት ከፍ ካሉ ዘር ብለው አያዩንም። በራቸውንም ትግት ነው የሚያደርጉት። ቻት ምናምን ምንድን ነው? ኢንስተግራም እና ቴሌግራም ላይ ናቸው እና አሁኑ አሁኑኑ እንጆይ በቃ የልጅን እንትን አሁን ሁሉ በቃ ሳያድጉብን፣ እንዴት ነው ጡንቻ ሳያወጡብን፣ ሳይጎረምስብን፣ ማሚ ብቻዬን ልሁን፣ አንድ ጊዜ ብቻዬን መሆን እፈልጋለሁ ሳይሉን፣ አሁን እናጣጥመው እላለሁኝ። እወዳችኋለሁ። ለሌላችሁ ልጅ ለሌላችሁ እግዚአብሔር ልጅ ይስጣችሁ። የወለድን ደግሞ የድንግል ማርያም ልጅ ባርኮ የአባቶቻችን አምላክ የተቀደሱ የተባረኩ እንደ ጠቢቡ ሰለሞን ማስተዋልን የሰጣቸው ለቤተሰብም፣ ለራሳቸውም ለሀገር ጠቃሚ የሚሆኑ ልጆች ያድርግልን። ያላገባት እግዚአብሔር ትዳር ይስጣችሁ። ያልወለዳችሁ የምታምኑት አምላክ ልጅ ስጣችሁ። ላችኋለሁ ባይ ባይ። ቀጥሉ ሙዚቃው ይሄ ይቅርታ ሙዚቃ አልኩኝ ይቀጥላል። ቤት ሰረታው ግንባታው ይቀጥል። እናንተም ተከታተሉ።